ሁለተኛው የአፍሪካ የክህሎት ሳምንት ጉባኤ በአዲስ አበባ እየተካሄደ ነው። የአፍሪካ ሕብረት ኮሚሽን ሊቀመንበር ሞሐመድ አሊ ዩሱፍን ጨምሮ የተለያዩ ሀገራት ከፍተኛ የስራ ኃላፊዎችና የተቋማት መሪዎች የተገኙበት ይህ ጉባኤ ክህሎትን ለኢኮኖሚ ግንባታ መጠቀም ላይ አተኩሯል። አፍሪካ አህጉሪቱን የማልማት ትልቅ አቅም ያለው ወጣት ኃይል አላት ያሉት የህብረቱ ሊቀ መንበር ይህንን ወደ መሬት ለማውረድ ግን ክህሎት ቀዳሚው መሳሪያ መሆኑን ጠቅሰዋል። ይህንን በቅንጅት መምራት የሚያስችል አህጉራዊ ስትራቴጂም ይፋ ሆኗል። ስትራቴጂ ኮንቨርጅ ኦን አ ሲንግል ትሩት ይህ ስትራቴጂ በአንድ እውነታ ላይ መሰረት ያደረገ ነው። አፍሪካ ህዝቦቿ ላይ መዋለነዋያን ካላፈሰሰች ወደ ኢንዱስትሪ መሸጋገር አትችልም። ሁለተኛው የአፍሪካ የክሂሎት ሳምንት ሀገር አካላትን በማንቀሳቀስ ወደ ስራ ለማስገባትና በኃላፊነት ስሜት የአህጉራዊ ስትራቴጂውን እንዲተገብሩም ለማድረግ ነው። ይህ ዛሬ ይፋ ያደረግነው ስትራቴጂ ለአፍሪካ ከ2025 እስከ 2034 እንደ አውሮፓውያን አቆጣጠር የዘላቂ የልማት ግቦች ነው የሚያገለግል ነው። የስልጠና አሰጣጣችንን ለማሸጋገር ግልጽ አህጉራዊ የመተግበሪያ መሰረት የሚያቀርብልን ነው። ህብረቱ አባል ሀገራት፣ አጋሮችና ኢንዱስትሪዎች ተግባር የምላሽ ደማቅ ጥር የሚቀርብበት ሀገራዊ ሪፎርሞችን ከአህጉራዊ ስሜት አንጻር በመመልከት በጋራ እንዲሰሩም ጭምር የምንጠይቅበት ነው። የሰው ኃይልም ሆነ የተፈጥሮ ባለ ጸጋው አፍሪካ የሚገባት ቦታ እንድትቀመጥ ያለውን አቅም ወደ ምጣኔ ሀብት መመንዘር ያስፈልጋል ያሉት ደግሞ የኢፌድሪ ስራና ክህሎት ሚኒስትር ሙፋሪያት ካሚል ናቸው ለዚህም በተግባር የተደገፈ እንቅስቃሴ አፍሪካ በአስቸኳይ የምትሻው እርምጃ መሆን አለበት አምሰርቴ ዩ ኦል አር ዊዝ ሚ ዳት ዘ ክሩሻል ኪ ፎርሲዝ እርግጠኛ ነኝ የሁሉም ነገር ስኬት ቁልፉ ምንጭ ክህሎት ስለመሆኑ ሁላችሁም የምትገነዘቡ ይመስለኛል። እውቀትን አቅምንና ያሉንን ሁሉ በማቀናጀት ጥሬ ዕቃን ወደ ምርት በመቀየር ብልጽግናችንን ለማረጋገጥ ይረዳል። ክህሎት የኢንተለጀንስ ተግባራዊ ውጤቶች ናቸው። ሀሳብንም በሂደት ወደ ተጠናከረ ውጤት ያሸጋግራሉ። ስለዚህም ክህሎቶች የአጀንዳ 2063 ብሔራዊ፣ አህጉራዊና ዓለም አቀፋዊ ስኬታማነት ትክክለኛው ሞተር ናቸው። home. 2063 end of our national, continental, and global future. ከፋና ሚዲያ ኮርፖሬሽን ጋር ቆይታ ያደረጉት የጉባኤው ተሳታፊዎች እንደሚሉትም ክህሎትን ማስፋፋት ይቻል ዘንድ የመንግስትና የግሉ ዘርፍ ትብብር ወሳኝ ነው። ይህ ደግሞ ከተግባር ተሞክሯቸው የተቀዳ ልምድ ነው። የፕራይቫት ሴክተር ኩም እስታክሆልደር ነው መቀናቱ ፕራይቫት ሴክተር ስፔሻሊ የኛ ይሰራለን ከቴክስታይል ሴክተር

ለዚህ ወሳኝ የተባለለትና የአፍሪካ የክህሎት ስትራቴጂም በዚህ ጉባኤ ይፋ መሆኑ ይህንን ወደሚጨበጥ ውጤት ያሻግራል። ስትራቴጂው የአስፈጻሚ አካላትን ጥረት በመደመር አፍሪካውያን በራስ አቅም፣ በራስ ተነሳሽነት መጻኢ ዕድላቸውን እንዲያቀኑ የሚያግዝ ነው። የቴክኒክና ሙያ ኮሌጆች የሚያመርቱት ክህሎት ወሳኝ ነው። ይህንን የኢትዮጵያ ቆንጆ የጥበብ ልብስ ስራ ብንመለከት ከዚያው የሚገኝ ነው። የቆምንበትም ግንባታ መሰረቱን ብንመለከት በዚያው የሚመጣ ነው። ይህ የክህሎት ስራ በሀገራት ኢኮኖሚ እድገት የሚኖረው አስተዋጽኦ እጅግ ከፍተኛ ነው። ይሄ በውይይታችንም በተለያዩ አቅጣጫዎች ተነስተዋል። ስለ ክህሎት ስናነሳ ክህሎትን ለአንድ አካል ተቀጣሪነት ብቻ ሳይሆን ለስራ ፈጣሪነት ባለው አቅምም ጭምር ነው። ይህንን በጥልቀት ብንመለከተው አንዳንድ ሀገራት ካሪኩለም በማስደገፍ ጭምር የስራ ፈጣሪነትን ያበረታታሉ። ይህም ውይይቱን በአስተውሎት እንድንመለከተው አድርጎናል። በጉባኤው ኢትዮጵያ በዘርፉ ያላትን ተሞክሮ አካፍላለች።